በጉባኤው የፓርቲውን የስራ አፈጻጸም ሪፖርት ያቀረቡት የቀድሞ የሞዴፓ ፓርቲው ፕሬዝዳንት አቶ ብርሃኑ ዘለቀ ሞዴፓ እንዲመሰረት በርካታ ገፊ ምክንያቶች እንደነበሩ ገልጸው አሁንም ለሕዝቡ ህገ መንግስታዊ መብት መከበር በጋራ መስራት ይገባል ብለዋል። ሞዴፓ ስንመሰርት ገፊ ምክንያት ከሆኑት አንዱ አዋጅ ቁጥር 7 1984 የሞቻን ሕዝብ ያለ ፍላጎቱና ፍቃዱ ውጪ በሶስት ክልል መስተዳድሮች እንዲበተን መደረጉ የሞቻ ህዝብ ላልተቋረጠ የጸጥታ ችግር አካባቢያዊ የኪስ መሬት ሆኖ በፊታዊነት የመልማት በክልልና በፌዴራል መንግስት የመሰማት የመወከል መብት ያሳጣ በመሆኑ የህዝብ ድምፅ ለመሆን ነው። ይህ ገፊ ምክንያት አሁንም ያልተሻሻለ በመሆኑ አመራሮቻችንና አባሎቻችን በመላው አመራሮቻችንና መላው አባሎቻችን በሰላማዊ እና በዲሞክራሲያዊ መንገድ የህዝባችንን ህገ መንግስታዊ መብት እንዲከበር ልንታገል ይገባል። የህዝብ ለህዝብ ግንኙነት በማጠናከር በአካባቢው የሚገኘውን የተፈጥሮ ሀብት በአግባቡ መጠቀም እንደሚገባ ተናግረው፣ ከአቻ የፖለቲካ ፓርቲዎች ጋር በቅንጅት በመስራት በሀገር ደረጃ ውጤታማ ለውጥ ለማስመዝገብ ትኩረት ሰጥቶ መስራት እንደሚገባም ጠቁመዋል። ፓርቲያችን በሀገራዊ አጀንዳዎች ላይ በክልልና ከፌዴራል መንግስት እንዲሁም ከአቻ ፖለቲካ ፓርቲዎች ጋር በትብብርና በመፎካከር ለመስዳት የጀመረውን አጠናክረን የምንቀጥል ይሆናል። ከሌሎች በሀገሪቱ ከሚገኙ ፓርቲዎች ጋር በመሆን ለሕዝብ ተጠቃምነት ተግተው እንደሚሰሩ ገልጸው፣ ነፃ የምርጫ ምህዳር መጠናከር እንዳለበት እንዲሁም ከአስተዳደር ወሰን ጋር ተያይዞ የሚታዩ ችግሮችን በመቅረፍ ቀጣይ የሚደረገው ምርጫ ውጤታማ እንዲሆን እንተጋለን ብለዋል። ሰባተኛ አገራዊና አካባቢያዊ ምርጫ እንዲካሄድ የፖለቲካ ምህዳር እንዲሰፋ የፌዴሪክ መንግሥት አንቀጻም ሠራት መሠረት የተደነገገው የምርጫ ስርዓት እንዲሻሻል የቀበሌ ምክር ቤቶች ተመራጮች ቁጥር እንዲቀንስ በዞንና በክልል ምክር ቤቶች ተመራጭ ቁጥር እንዲጨምር ለክልሉ ሕግ እንዲያወጣ ጥሪያችንን እናቀርባለን። ለሕዝቡ ተጠቃሚነት ፓርቲው የጀመረውን ሰላማዊ ትግል የሚያስቀጥል ቢሆንም ሀገራዊና አካባቢያዊ ጉዳዮችን ባገናዘበ መልክ ለሀገር ሰላምና ለውጥ በጋራ ትኩረት ሰጥተን እየሠራን የሕዝቡን የልማትና መልካም አስተዳደር ጥያቄዎች ምላሽ እንዲያገኙ የበኩላችንን መወጣት አለብን ብለዋል። ተደራይተን መታገልና ውክልናችንን ከፌደራል መንግስትና ከክልሉ መንግስት ጋር እየተደናገር ሰላማዊ በሆነ መንገድ ውክልና የማግኘት መብት ነው የምለው ነው። በመድረኩ ላይ የተገኙት የተለያዩ የፖለቲካ ፓርቲዎች ከፍተኛ አመራሮች የሞቻ ዲሞክራሲያዊ ፓርቲ እያደረገ ያለውን እንቅስቃሴና ቀጣይ በጋራ መስራት የሚያስችሉ ጉዳዮች ላይ ሀሳባቸውን አስቀምጠዋል። እኛ እንደ ቦዴፓ ከሞቻ ዲሞክራሲያዊ ፓርቲና ከሌሎች የዲሞክራሲ ኃይሎች ጋር በመሰረታዊ ሴቶች ላይ የተመሰረተ ትብብር መፍጠር በጋራ መስራት እንደሚፈልግ እያረጋገጥኩኝ፣ ይህ ጉባኤ ለሀገራችን ሰላም፣ ለክልሉ ፍትሕና ልማት የሚያመጣ ሆኖ እንዲጠናቀቅ ከወዲሁ እመኛለሁ። ሞቻ ዲሞክራሲያዊ ፓርቲ ሞዴፓ በሀገራችን ለፍትሕ ለሰላም፣ ለነፃነት፣ ለእኩልነትና ለመድበለ ፓርቲ ዲሞክራሲያዊ ስርዓት ግንባታ እያደረገ ያለውን ሰላማዊ የፖለቲካ ትግል አያያዙንና አቅጣጫውን የጋሞ ዲሞክራሲያዊ ፓርቲ በአድናቆት ይመለከታል። የቀረበውን ሪፖርት መነሻ በማድረግ በመድረኩ ላይ የተገኙ የፓርቲው አባላትና ሌሎች ባለድርሻ አካላትም ሀሳብና አስተያየት ሰጥተዋል። በመጨረሻም ቀጣይ ሶስት ዓመታት ፓርቲውን የሚመሩ አካላትን በመምረጥ የስልጣን ርክክብ የተደረገ ሲሆን በዚህም አቶ አለማየሁ ሻረው የሞቻ ዴሞክራሲያዊ ፓርቲ ፕሬዝዳንት በማድረግ እንዲሁም ሌሎች ስራ አስፈጻሚዎችንም በመምረጥ ጉባኤው ተጠናቋል።